አሰላሙ ዐለይኩም ወረሕመቱ ላሂ ወበረካቱ! ወበረካቱሁ የዛሬው እንግዳችን አዩብ ኢብኑ ሙስ ኢብኑ ራኺዝ ኢብኑ ዒስ ኢብኑ ኢስሓቅ ኢብኑ ኢብራሂም ይባላሉ። እናታቸው የነቢዩላህ ሉጥ ልጅ ስትሆን ባለቤታቸው ደግሞ ራሕማት ትባላለች። የነቢዩላህ ዩሱፍ የልጅ ልጅ ናት። ይህ ነቢይ በጣም የሚገርመው ዙሪያቸው በነቢያት የታጠረ ነው። ራሳቸው የነቢያት የልጅ ልጅ ሲሆኑ ሚስታቸውና እናታቸውም የነቢያት ልጆች ናቸው። ይህ ነብይ የዘር ሐረጋቸው በከበርት ቤተሰቦች የተከበበ ከመሆኑም ባሻገር ዱንያ ላይም አላህ ሰፋ አድርጎላቸው ነበር። አዩብ የብዙ አገልጋዮችና የብዙ ማሳዎች ባለቤት ብቻ ሳይሆኑ በጣም የብዙ ልጆችም አባት ነበሩ። በሃገሩ ካሉ ባለሀብቶች ውስጥም በደግነታቸውና በለጋስነታቸው የሚታወቁ ምርት ነብይም ናቸው። በዚህም በተመቻቸ የኑሮ ደረጃ ላይ እነሱና ቤተሰቦቻቸው ህይወትን እያጣጣሙ ሳለ አላህ በአንድ ሌሊት ውስጥ ሚስቱ ስትቀር መላ ልጆቻቸውንና ሙሉ ንብረታቸውን ያጠፋባቸዋል። ይህም ብቻ አልበቃም። አዩብ በቅጽበት በአደገኛ በሽታ ላይም ወድቀው ሰውነታቸው እየቆሳሰለ ስጋቸው ከአካላታቸው መራገፍ ጀመረ። በሰውነታቸው ላይም እንደ ሴት ጡት ያለ ነገር ያብጥባቸውና እብጠቱ ሲፈነዳም መግልና እዥ ይወጣል። ሽታው ይከብድ ነበር። ይህንን የተመለከቱ የከተማይቱ ነዋሪዎችም ተላላፊ በሽታ ነው በሚል አዩብን ከከተማ በማግለል አንድ ተራራ ላይ ወስደው ጣሏቸው። ምንም እንኳን አዩብ በበሽታ ተቆማጥረው የከተማይቱ ሕዝብ ተጠይፈው ከመሃከላቸው ቢያገሏቸውም በፍጹም ፍቅር እና እዝነት የተሞላቸው ውድ ባለቤታቸው ግን ልክ እንደእናት ለልጇ የምታደርገውን እንክብካቤ አይነት በዚያ ተራራ ላይ ያለ አጋዥ ታደርግላቸው ነበር። ቀን ወደ ከተማ ወርዳ በየቦታው ተቀጥራ በመሥራት ሲመሽ ለአዩብ ምግብ ገዝታላቸው ትመጣ ነበር። አዩብ የበሽታ ዘመኑ እጅግ ዘገየባቸው። ይሁን እንጂ አዩብ በዚህ ሁኔታም ቀንና ማታ ጌታቸውን ከማጥራት ጋር ማመስገንን አልተውም። ትዕግስት አስጨራሽ የሆኑ ሰባት የእንግልት ዓመታትን በዚያ ተራራ ላይ ካሳለፉ በኋላ ከዕለታት አንድ ቀን ይህች መከራዋ የበዛባት የአዩብ ሚስት ተንሰቅሰቃ ማልቀስ ጀመረች። አዩብም ምን ሆነች? ሲሏት እሷም መከራህ በዛ፣ ያለ እረፍት ሰባት የእንግልት ዓመታትን አሳለፍን፣ እባክህ ጌታህን ለምን ይህንን በላ እንዲያነሳልህ ማለቻቸው። አዩብም ከዚህ በፊት በድሎት ስንት ዓመታትን አሳልፈናን አሏት። እሷም ሰባ ዓመታት አሳልፈናል አለቻቸው አዩብም ሰባ ዓመታትን በድሎት ሲያንደላቅቀን ከርሞ አሁን ለሰባት ዓመታት ስላሳመመኝ ሰብር አናደርግም እንዴ ወላሂ አላህ አፊያ ካደረገኝ አንድ መቶ ጊዜ እግር ፍሻለሁ አላት ቀለታት አንድቀን ከተማ ስራ ፍለጋ በወጣችበት በጣም ጣፋጭ ምግብ ይዛ ተመለሰች እንዲህ ዐይነት ምግብ ከየት አገኘች ሲሏት ምንም መልስ ስትሰጣቸው አበላቻቸው ዳግም በሁለተኛ ቀን ከተማ ወጥታ የትናንቱ አይነት ጣፋጭ ምግብ ይዛ ስትመጣ ከየት ነው ያመጣሽው ብሎ አጥብቆ ሲጠይቋት፣ ያን ጊዜ ጸጉሯን ሽጣ እንዳመጣችላቸው ነገረቻቸው። ጸጉሯን ስትገልጥለት አዩብ እጅጉን አዘኑ። አላህንም ሊማሰኑ ወሰኑ። በማግስቱ እሷ እንደተለመደው ምናምን ፍለጋ ከተማ በወረችበት፣ አዩብ እጃቸውን ዘርግተው ሓራም አይተው በማያውቁት አይኖቹ እምባ እያዘነቡ ጌታዬ ሆይ፣ እኔን መከራ አገኘኝ፣ አንተም ከአዛኞች ሁሉ ይበልጥ አዛይነህ በማለት አላህን ተማጸኑ። አላህም የታጋሾችን ጥሪ ምላሽ ይሰጣልና በእግርህ ምድርን ምታ፣ ይህ ቀዝቃዛ መታጠቢያና መጠጥም ነው አላቸው። አዩብም ምድሪቱን በእግራቸው ሲመቱ ሁለት ምንጮች ወጡ። አንዱን ጠጥተው በአንዱ ሲታጠቡ አዩብ ሙሉ በሙሉ ከበሽታቸው በመጽዳት የድሮ ውበታቸውና ግርማ ሞገሳቸው ተመለሰ። አዩብ በዚያ ሁኔታ ላይ ሳሉ በአጠገባቸው ከሰማይ የአንበጣ መንጋዎች መጡና ወርቅ ሆነው መዝነብ ጀመሩ። አዩብም እየተሯሯጡ የሚዘንበውን ወርቅ በልብሳቸው መሰብሰብ ሲጀምሩ፣ አላህም አንተ አዩብ ከዚህ ከምትሰበስበው ወርቅ አያብካካሁም እንደ ብሎ ጠራቸው። አዩብም አራዳ ነበሩና ልክ ነህ ጌታዬ፣ ግን ካንተ በረከት እንዴት ብቃቃለሁ፣ አንተ አይጎድልብህ ብለው መሰብሰቡን ቀጠሉ። ከዚያም ሚስት የቀን ስራ ስትሰራ ውላ ለባሏ ምግብ ሸምታ አዩብ የሚገኝበት ቦታ ስትደርስ አዩብን አጣቻቸው። እዛ ጋር አንድ ሰው ተመለከተች። እዚህ ጋር አንድ በሽተኛ ትቼ ሄጄ ነበር፣ አይተዋል እንዴ? በማለት ጠየቀች። ደግሞ ድሮ ከመታመሙ በፊት ልክ አንተን ይመስል ነበር ስትላቸው እዛ ጋር የነበረውም ሰው እኔኮ አዩብ ነኝ አሏት። ተቃቅፈው ከተረቃቀሱ በኋላ ያኔ ቃል የገባውንም አንድ መቶ ግርፊያ እንዲገርፋት አላህም አዘዛቸው። ነገር ግን ትንሽ አርጩሜ ይዘህ አንድ ጊዜ ትንሽ መታ አድርጋት እኔም በመቶ እቆጥርልሃለሁ አላቸው። ከዚያም አላህ ለአዩብ ድሮ ከነበራቸው ሀብት እጥፍ ድርብ አርጎ ካሳቸው፣ ጠፍተው የነበሩትንም ልጆች ሁሉ ሰበሰበላቸው። ድሮ ይኖሩ ከነበረውም የድሎት ኑሮ በላይ መኖር ጀመሩ። የአላህ ሰላምና እዝነት በአዩብና በባለቤታቸው ላይ ይሁን። አላህ ሱብሓነሁ ወተዓላ በቁርአን በሱረቱ ዩሱፍ እንዲህ ይላል። በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበረ። ይህ ቁርአን የሚከታተፍ ወሬ አይደለም፤ ግን ያንን በስተፊቱ ያለውን አረጋጋጭ ለነበረም ሁሉ ገላጭ ለሚያምኑ ሕዝቦችም መሪና ችሮታ ነው። የአዩብ ዓለይሂ ሰላም አጭር የህይወት ታሪክ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል በአክብሮ ጠየቅን።